እኔ ምንም አረሳሁም። እንዲ መደሉ ሁሉም ሰው ተወጋ አስወጋ የሚለኝ ጠላት ውግት ይበል። እኔማ ያልተረጋገጠ ወሬ አላወራም ብዬ ዋጣ አርጊያት ዋልኩኝ። ፈጣሪ ሆይ፣ ትዕግስት ውስጥ፣ በዚህ ልክ ክፉ ናቸው። ተነስ እስኪ፣ እንዴት ነህ ተሻለክ፣ ተሻለክ፣ ንቃ እስኪ። መቼም ሀይሚዬ፣ እንደው ይህ አራካታሽ ለምንድን ነው ታዲያ? እንደዚህ እንደው እንዲውቅ እንዲውቅ ይህ ስሜት እየተሰማህ ነው? ሐኪም ቤት እንሂድ ስማ ታመመውን ሰው ታዲያ፣ ታመምክ እኮ ብለሽ ችክስ ሳረግሽን እኮ እኔ የሀይሚን የገረመኝ፣ ቀኑ ሙሉ ከተወራ ጠላቱ ይወጋለት፣ ጠላቱ አደጋ ይደርስበት፣ እንዲ ብስ አመር። እናንተ ቸከርሽብን እኮ ከሱ ከተወራው ወሬ እኔ የሀይሚን ቸከሳ እንዴ አላለቅስም፣ ደስ ይበለው ምናምን እንዲ፣ እግዚአብሔር ደንግጫለው። በቃና ሐኪም ቤት እንሂድና እየታሸገ ይቀይርለት። አይዲያ መሆኑ ነው ወይስ ምን መሆኑ ነው? እኔ ያልገባኝ ነገር ቪዲዮ ላይ ሀይሚ እንዲህ ያለችበት ነገር ምንድን ነው? ደወለና አለኝ፣ ምንም አልሆንክም አለኝ ሀብቴ። ያልተረጋገጠ ወሬ እያወራችሁ ሰው ሰው ልጅ እንዲህ አትበሉ ምናምን ሲል ምን ሰምቶ ነው ደግሞ ብዬ በቃ ግራት ገባው። አይ ተወግቷል የሚል ነገር እኮ ግራ ገባኝ። አጣላት እንዲህ ስታወራ የሰማት ቡሩክ ተወግቷል አሉ ስትለኝ የሰማሁት እሷ ናት እና ቲክታክ መንደሮች ፑ እዚህ አካባቢ እንደተወጋ አንቺ ነሽ የምታውቂው ዶክተር ነሽ ሀይሚ። ኧረ እንደው ወይኔ ምን ይሻለኛል አራካታችሁ ተመቸኝ። ሴት ልጅ ግን አያችሁ የምትወደውን ሰው ማለት ነው። አለምንም ፍርሃት ሰጠት ተብላ ገባች። ምስጊን ከሆነ ብዬ ነው ቼክ ለማድረግ ነው። በጣም ልቁንስ አቀማመጣችሁ። ትናንትና ወይን ጠጥታችሁ ከሰራችሁ ቪዲዮ ዛሬ የሰራችሁት ቪዲዮ ምርጥ። ለማንኛውም ቤተሰብ ደና ነው። ያው ቅድም ስሰክሳችሁ የነበረው አንዳንድ ነገሮች እውነታ ቢኖራቸውም ግን እውነት አለው እያልሽኖ፣ ታዲያ የምታወዛግቢን አሁንም እንኳን ስታወሪ አትመለሽም። እውነታ ቢኖራቸው ማለት ምን ማለት ነው? ተፈጠረ አላውቅም። ብሩኬ ተወግቷል የሚል ወሬ ብቻ ሁሉም ጋር እየተደረሰ ነው። ሌላ ብሩክ አለ እንደኛ የማናውቀው ብሩክ? እንዴ አልገባኝም። ምን ያ አወራረሽ ራሱ ግራ ያጋባል። ሀይ እንድትነሳ ልቀሰቀስክ ደህና ነኝ በላቸው ቢኒ በባጃጅ ተገጭቼ ነው ምናምን ብሎ ሆስፒታል፣ አይቼዋለሁ ግን እውነት ይሁን ምናምን አላጠራሁም። በደንብ አላየሁም። ቪዲዮውም ማለት ነው ስለሚያስጨንቁ ተናገራቸው። ከኛ ልመጣ ነገር ሁሉ እውነት ነው ማለት አይደለም። እሁ፣ ነገራችሁን አንፈልግም ስቃችሁ ተደስታችሁ እንድትመጡ ነው እኛ የምንፈልገው። ሁል ጊዜም ማለት እንጃ በስማ በአሁን ሰዓት በጣም ከባድ ነው በጣም ከምንነግራቸው በላይና፣ እኔ በጣም የደነገጥኩት እውነት ለመናገር ምንም ያልተጣላ ወሬ አላወራም ብዬ ነው ኮመንት ላይ ሲጠይቁኝ ምናምን በቃ ቲክቶክ ላይ በጣም የሚያወሩት ይልቁንስ እንደዛ ካላችሁ ምናልባት የቢኒያምን ሰምታችሁ ሊሆን ይችላል። ቢኒያም አሁን እኔ አላጠራሁም። አሁን የቢኒያም ቪዲዮ ተለቆ አይቼዋለሁ። ኦልሬዲ ጸጉሩን ተላጭቷል ምናምን ምናምን ነገር ና ያኔ ምን አውቃል። የእነሱ ነገር እኮ አይታወቅም። ድራማ ይሆን ምን ይሆን በደንብ አጣርቼ ስላላየሁ ሜቢ እሱን የእሱን ሰምታችሁ ነው ወደ ቡርክ ያዞራችሁት። ጠላትህ ጠላትህ ይወጋልህ ቡቡዬ። እኔ የገረመኝ ከምንም በላይ ይህ የሚመቸከስ ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ውሏችሁ እንዴት ነው? እኔ ደህና ነኝ፣ ሁሉ ሰላም ነው በኔ ጋር። ፈጣን የተመዘገነ ይሆን ከምንም በላይ ከትናንትና ወይን ቪዲዮ የተሰራው የዛሬው ይሻላል አለ ወይን ሳጠጡ የሰራችሁት የዛሬው ቪዲዮ ይሻላል፣ እግዚአብሔርን በጣም ደስ የሚል ቪዲዮ ነው የሰራችሁት በማለት ተወጋ በሚል ስበብ የሰራችሁት ቪዲዮ እኔ ግን አይዲያ መሆኑ ነው ምን መሆኑ ነው ሀይሚዬ? እንደዚህ ችክስ ያደረግሽን መግቢያ ላይ ወይኔ፣ ማሳለፍ ባይኖርማ ልቤ ቀጥ ብላ ነበር እንዴ። አሳልፍ ሄጅ አላለቅስም፣ ለጠላት እንዲሆኖ ለምናምን በስማሚ ትዛ መረረችው እንድምዬ፣ አሳልፍኩት እኔ ከዛ ሄጅ ብሩክ መቼ ምናምን ሲል እንደገና ተመልሼ እንደገና ነው ያዳመጥኳት። ችክስ እኮ ነው ያደረገችው ሀይሚዬ። እንደው ምን አስበሽ ነው እንዴ? ጉድ እኮ ነው። ፈጣሪ ትዕግስት ውስጠኝ ማለት ወረኞች ውስጥ ያውሩ መቼስ ከዚህ በፊት የሆነ ዛን ሰዓት የጸቡ ጊዜ ምንድነው አስር ሺህ ብር ከፍዬ ብሩክንም እንትን የሚያደርግልኝ ምናም ምናም ሲያወሩ በግሩፕ ሰምቼ ነበረ እና ያ ነገር እውነት አደርጉት ብዬ በጣም ቀን ሙሉ ሳስብ ነው ያልኩት አረ ፈጣሪ ክፉውን አያሳየን ክፉውን አያሰማን ፈጣሪ ትግስቱን ስጠኝ መስማም ዛሬ ብዙ ነገር ነው ያሰብኩት እውነት ለመናገር ነገር ግን ደግሞ እንዴት በቃ በዚህ ልክ እንዴት ሊሆን ይችላል በቃ ግራ ተጋባሁኝ ታውቃላችሁ እና ዛሬ ደግሞ ሰው ወጥቶ በሰላም የማይገባበት ነው። አሁን ደግሞ በቃ ይች ምርጫ መታለች። በቃ እንግዲህ በቃ ብጥብጥ ነው። ና ከምንም በላይ ብሩኬ፣ ሀይሚ፣ በስነ ስርአት ቤታችሁ የሚመጣውን ሰው ለይታችሁ ማወቅ አለባችሁ። በራሳችሁን ጠብቁ። መኪና አለን ብላችሁ አታምሹ። አሁን ላይ በጣም ከባድ ነው ኢትዮጵያ ላይ፣ እውነት ወጥቶ መግባት በጣም የሚታቀትበት ጊዜ ላይ ነው ያለ። ነው በጣም ከባድ ነው። እውነት እኔ ዛሬ በጣም በጣም በጣም አውጥቼ አላወራሁም እንጂ በጣም ነው የዘጋሁት። ሲቀጥል ደግሞ በቃ ቃልዬ ራሱ እንደዚህ አይነት ቪዲዮ ስሰሪ ይሰምቻለሁ። እንደዚህ አይነት ነገር መስራት ማሟራት ምን አስፈለገ ጌታዊ ትዕግስት ውስጠኝ ቤተሰብ እኮ አለን። እኛም ምንም ቢሆን ምን ቤተሰብ አለን። በዚህ ልክ ሰው ማስጨነቅ በጣም ከባድ ነው። እነሱ ግን እዛው ሀገር ላይ ሆነው ምንም ቢሆን ምን የተፈጠረውን ነገር ይነጋግራሉ። ሀታ ቤተሰብ ራሱ ደውሎ እሱ ራሱ እናቴ ጋል ደውል ሲል አስባችሁታል። እንግዲህ እነሱ አሁን ከቡታጅር አዲስ አበባ ኖረው ያው ከቤተሰብ ራቅ ብለው ስላሉ ሩቅ ማለት እኛ ሰው ሀገር ብለው ነው የሚያስቡት። ታውቃላችሁ አይደል? እንዲ ከእናቱ ጋር ስለወጣ ማለት ነው። እና ይሄን ደግሞ ስትሰማ አስቡት ምን እንደሚፈጠር። እኛ እንኳን እዚህ በአድማዱ ሆነን እንኳን ይሄ ሁላ ጭንቅ እንችለዋለን እኛ፣ እነሱ ግን የእችን እንኳን መቋቋም ማይችሉ ናቸው። አስባችሁታል ባለፈው ሰው ሀገር ላይ ሆናችሁ ተፋቀሩ፣ አትጣሉ ምናምን ሲባል ስትል ነው እናቱ የሰማሁት ማለት ነው። እና አብረሽም እንደዛው ብዙ ነገር ብቻ ይባላል። ና በዚህ ልክ የሰውን ልጅ ዝቅ ያለ ቦታ መመኘት በጣም መጥፎ ነው። እኔ ማ ብስማ እንዲ እንዴት በቃ እንዴት ምኞት እንዴት በቃ እንዲ ግራ ገባኝ። በቃ እኔ ቪዲዮ ያልሰራሁት ሁላ ኧረ ይሄን ነገር ማሳሰማ እንዴት ብዬ በቃ አታሟርቱበት ብዬ ነው። እንደውም ቪዲዮ ጠዋት የሰራሁት ማለት ነው። እና ማሟራት አያስፈልግም። ምክንያቱም እንዴት ሊሆን ይችላል ብዬ አሰብኩኝ። ሳስበው ደግሞ ዛሬ እኮ ሰው ወጣ ብሎ የሚቀርበት ጊዜ ነው ምናምን በቃ ብዙ ነገር ነው ሳስብ ያልኩት፣ በነገራችን ላይ ማለት ነው ምንም ያልተሰማው መስዬ ቪዲዮ ላይ ምንም አላልኩም እንጂ ምንም እንትን አላልኩም። እንደሁንም ምናልኩኝ የሆነ የሙሽዬን ፎቶና የሀይሚን አንድ ላይ አድርጌ በቃ ስለሷ የሆነ ነገር ጽፌ ምናምን በወሰትኩኝ በቃ በጣም ሲጨንቀኝ ማለት ነው። እና እንደውንም አንዷ ልጅ የሀይሚ ፎቶ ለምን አረግሻ ታዲያ? ያወራሹ ስለ ሙሽዬና ስለ ልጆቿ ነው አለችኝ። እንዴ ሀይሚ እኮ ከአሁን በኋላ ኮ የሙሽዬ ልጅ እኮ ናት። አታቁም እንዴ አታቁም? እንደናንተ አይነት ጠላት እኮ ነው ለብሩኬ እንደዚህ አይነት ነገር የሚመኘው፣ ባይዘወይ ማለት ነው። እውነቴን ትነግራችሁ ማለት ነው። እንደዚህ እንደናንተ አይነት ጠላት እንዴት እንደማውቃችሁ እኔማ፣ እንዴት እንደምታስጠሉኝ በአት መጡ ቤቴ ራሱ። በአት ኮመንቱ ሰብስክራይበራችሁ ራሱ ይዛችሁ ብትሄዱ በጣም ነው ደስ የሚለኝ፣ በጣም ማለት ነው። እንዴት እንደምታስጠሉ ቅድስት የምትባልና አንድ ደግሞ ገነት ነው የምትባለው። አንደኛዋን ስሟ ና ይቺ ቅድስት የምትባለውን ግን ይዣታለሁ። በሄደችበት ትጽፋለ። እኔ ደግሞ አላስቀምጥላት ድሌት ነው የማደርግባት። ማንም እንዲያነብልሽ ስለማልፈልግ ገጽ ሙሉ ነው የምጽፈው። ግን አጣፋባታለሁ። አለ ሳራ ነበሮ የማጽፈው ሁላ ማለት ነው። ምንም ጥሩ ነገርም ትጻፍ ምንም ትጻፍ በጣም ሴብ ስላረኳት የትም ቦታ ሄዳ የምጽፈው ጽሁፍ በጣም ስለ ብሩኬ የሚያስጠላ ነገር ነው የምጽፈው። እና ድሌት ነው የማደርግባትና ከዚህ በኋላ ቢያንስ እንኳን ይህን ፍቅራቸውን እያያችሁ እናንተ ማትራሩት ለምን እንደሆነ አላውቅም። በዚህ የዚህን ያክል ነው እንዲህ ብሩክን የምትጠሉት። ኧረ ፈጣሪ የጥለው። እግዚአብሔር ለእናቱ ይኖር ለሀይምዬ ይኖር እሷ ጋር ሆኖ እንዲሆነ እንድትባል ስሟ እንዲጠፋ፣ ለምን እንዲህ እድለ ቢስ ነች ለምን ትባል። በሚዲያ ራሱ ባለፈው ራሱ እንግዲህ ይህን ያህል ጊዜ አዲስ አበባ ሲመጣ ብሩኬ ታሞ አያውቅም እና ባለፈው ራሱ በታምመው በቃ ወይኔ፣ እንደው ቤቷ ሲመጣ ታመመ እና በቃ እንደዚህ ይሎ ይሏታል ምናምን ብዬ አስቤ ነበር። እና ግን ያው እግዚአብሔር ይመስገን ቶሎ ዳነ። ፈጣሪ የተመሰገነ ይሁን። በእርግጥ የትም ሆነ ፈጣሪ ያመጣውን ነው። ፈጣሪ ያመጣውን ማለፍ አንችልም። እና ግን እንደዚህ አስቤ ነበር። አሁን ጭራሽ ደግሞ እንዲ ጭራሽ ተወጋ። በስማ ሞልድ ምን ነው በቀረበት ዘባል ገባ ብዙ ነገር ነው ያሰብኩት እናንተ እና ግር ያጋባል። ስለዚህ ልጅቷንም እድለ ቢስ አታስብሏት። በዚህ ልክ እንዴት እንደምትወደው እኔ እንጃ። በስመ አብ ማለት ሁለቱም ማለት ነው ሁለቱም ይዋደዳሉ። እግዚአብሔር ምስክሬ ነው። ዛሬ ማለት ነው ሽሸርቱን ገልጣ ከሰታት ብላ ገብታችሁ ክስታደርገው ምንም አለ ምንም ፍርሃት ነው የገባችው። እግዚአብሔር ሴት ልጅ ግን ታፈቅረች ወይኔ። በስመ አብ በጣም እኔ እንጃ። ሴት አታፍቀር ሴት ካፈቅረች በጣም በቃ ልባችን እንዴት እንደሚጎዳ መጨረሻው ካላማረ የብሩክን አለም ያልኳችሁ ምሳሌውን ነው ምላችሁ። እኔ ስለ ብሩክና ስለ ሀይሚ እንደሚፋቀሩ ብቻ ነው እስካሁን የሚታየኝ እንጂ ከዛ ውጪ ብሩክ ሲጀመር ሃይሚን በምንም ነገር ሊጎዳት በምንም አይችልም። በምንም እሷ ሀሳብ እሷ ካላመጣች በስተቀር በብሩክ በኩል የሚያሰጋ ነገር ይኖራል ብዬ አላስብም ና ዛሬ የሰሩት ቪዲዮ በጣም ደስ የሚል ነው። እግዚአብሔር ምስክር ነው። በጣም ደስ የሚል ማለት ነው። እና ግን እኔ ያናደደኝ ችከሰዋ ሀይሚ የእውነት አስመስላ ስቸክስ እንዲህ አላፍኳት። እኔማ ማ አላፍኳት ሄጄ ከዛ በኋላ ነው የተመለስኩት። እና በዚህ ልክ ለምን እንዳወራሽ ራሱን ግራ ገብቶኛል። እና አንዳንድ ብሩኬን የምጠሉ ሰዎች ካላችን እንደዚህ አይነት ነገር አትመኙ፣ ቤተሰብ አታስደንግጡ። እውነት ቃልዬ እንዲህ አይነት ቪዲዮ ስሰራ እኔ ገርሞኛል። በቃ በጣም ወይኔ ጉዴ ያልኩኝና ለምን እንደዚህ እንደ ገና ለገና ቪዩ ታየልን ብላቸው የማይሆን ነገር። ኖርማል ነው ስሩ። ማሞገስ አለ ግጥም መቅጠም አለ። በቃ ብዙ ነገር ኮ ይባላል። ኮ መስራትም ስሩ፣ ቪዲዮ አራትም አምስትም ስሩ። ግን ጥሩ ነገር ብትሰሩ ምን አለበት? አሁን እነሱ እንግዲህ ረ በስማ በጣም ነው የሚደብረው። ብቻ ግን ለማንኛውም ቡቡዬ ፈጣሪ ይጠብቅህ፣ የእኛ መድኃኔ ዓለም እግዚአብሔር አምላክሱ ይጠብቅ። አንተም ደግሞ ራስክን ለመጠበቅ ዝግጁ መሆን አለብህ። ሀይምዬም በጊዜ ቤት እንድትገቡ በቃ። ሴት ልጅ ናት ወንድ ልጅ የምሰበስበውና ሀይምዬ አደራ ተሰንተሻል። እንግዲህ አንቺ ጋር እስካለ ድረስ ማለት ነው ሲወጣ ደግሞ ፈጣሪ ያውቃል። እንግዲህ ባይወጣ ግን ደስ ይላል። እውነት የዛሬውን ፍቅር ሳይ ደግሞ ረበስማ ምራቁራቁ የማያስብል ፍቅር ነው ያላቸው ማለት ነው። እግዚአብሔርን ማለት ምንም አይፈራሩም። የሆነ ፓርት ላይ ያየሁት ፓርት በቃ ምንም እንደማይፈራሩ ምናምን ነው በቃ ብሩኬም እንደማይፈራት ሀይሜም እንደማትፈራ ይሄ ማለት ደግሞ ፍቅር ነው በቃ እግዚአብሔርን። ፍቅር በጣም ሰው ከወደዳችሁት ምንም አይነት ነገር ፍርሀት አይታይባችሁም፣ እና ይህንን ነገር እንዲራስዳቸው ጥላችሁ ትሄዳላችሁ። እውነት የትናንትና ወይን ፉርሽ ነው እግዚአብሔርን። የትናንትና ወይን ቪዲዮ ፉርሽ ነው። የዛሬው ይበልጣል መቶ ፐርሰንት የዛሬው ይበልጣል። ማለት በቃ አራካታቸው ምና ምናም በጣም ደስ የሚል ነበር። የምሬን ስነግራችሁ ማለት ነው። እና በዚህ አጋጣሚ ቤተሰቦች፣ ትክክለኛ መረጃ ያልሆነ ነገር ለሰው መጥፎ ነገር ባንመኝ፣ ጥሩ ነገር ብንመኝ በጣም ጥሩ ነው ብዬ አስባለሁ። ከታየልን ብላችሁ ያልሆነ የሆነ ነገር ባታወሩ በጣም ጥሩ ነው። ሀይሚ እንዳለችው ቤተሰቦች እናመሰግናለን። ቡቡዬ እንኳንም ሰላም ሆንክ ችሁ አዝናችሁም፣ በየኮመንቱ ስር እንዲሁ ስጠይቁ ለዋላችሁም፣ እግዚአብሔር ደስታችሁን አመጣላችሁ። እግዚአብሔር የተመሰገነ ይሁን። ራሳችሁን ጠብቁ። ቡዬና ሀይሚዬ ሰላማችሁ ብዙ ትበል። ውድ ቤተሰቦቻችን ሰላም ደሩ። ባይ ወዳችኋለሁ። ባይ ባይ።